አሁን እዚህ ጋር መስቀል ቤዛችን ነው የሚለው ትምህርት በጣም ያጋንንት ትምህርት እንደሆነ የስህተት ትምህርት እንደሆነ መዳንን ከመስቀል ጋር መዳንን ጽድቅን ከመስቀል ጋር የኃጢአትን ስርየት ከመስቀል ጋር ጻድቃንን ሀጣንን ያጸደቀ ለኃጢአታቸው ስርየትን የሰጠ መስቀል ነው ብሎ መናገር ማብራራት በራሱ ይሄ ያጋንንት ትምህርት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን በኢትዮጵያ ማህበረሰብ ውስጥ በውጭም በውስጥም የኢትዮጵያ ህዝብ መስቀልን ያመልካል። አዎ ያመልካል። ይህንን ደፍረን መናገር መቻል አለብን። የኢትዮጵያ ሊቃውንቶች ለምንድን ነው መስቀልን የሚያመልኩት ብለን ብንጠይቅ መቼም አይምሯቸው ስለተያዘ ነው፣ ጨለማ ውስጥ ስላሉ ነው። ጳጳሳቱ ራሳቸው መስቀል ያመልካሉ። አዎ ያመልካሉ። ለምንድን ነው ያመልከው? ምን መረጃ አለ ከተባለ ይሄው መስቀል ይዘው እያሳለሙ ህዝብ እያሰገዱ ነው። ይሄ አምልኮት እኮ ነው። ከህዝቡ ተሰብስብ ወደ እነሱ መጥቶ ይፍቱኝ፣ ይባርኩኝ ብሎ ህዝቡ መስቀል አውጥተው ሲባርኩ ምንድን ነው ይሄ? ከየት መጣ? ለምሳሌ እግዚአብሔር ይፍታሽ ስላለ ጳጳሱ፣ እግዚአብሔር ይፍታሽ ስላለ ካህኑ፣ እግዚአብሔር ይፍታ የማይሰር ሀጢያት ስላለ የሚሰራ የሀጢያት የለም። ክቡራንና ክቡራት እንደምን አላችሁ? እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን። እንኳን ለድጋሚ ለበዓለ መስቀሉ በሰላም አደረሳችሁ አደረሰን። ሳምንቱም ቤተክርስቲያናችን አስተምሯ በመስቀል ዙሪያ ስለሆነ እንኳን አደረሳችሁ ለማለት ወዳለሁኝ የቤት የተመሰገነ ይሁን። ሌላው ያው እንደምትሰሙት አጋንንት ሰሞኑን ከመስቀሉ ዋዜማ ጀምሮ በተለይ በጣም ነው እየተቃጠሉ ያሉት፣ ያቃጥላቸዋል። ሰይጣን እየለፈለፉ ነው ያሉት ምክንያቱም እንዳይፈረድባቸው። ያው አሁን ደመራው የመስቀሉ ደመራ ዙሪያውን በየቤቱ በየክርስቲያኑ ቤት ደጃፍ ተደምሯል፣ ያተቃጥሏል የመስቀሉ እምነት ደግሞ ከዚያ የመስቀሉ ስም የተጠራበት የመስቀሉ ጸሎት የተደረገበት እምነቱን ሲያዩ ሁሉ ይለፈልፋል። እንደገና በአካባቢ ዝማሬው ሲዘመር ምስጋናው ሲመሰገን በመስቀሉ ስም ያን ሁሉ ሲሰሙ አቃጠላቸው መሰል፣ በጣም ስሙን ጩኸት አብዝተዋል። እየለፈለፉ ነው፣ እየተቃጠሉ ነው። እንግዲህ ያው የመስቀሉ በዓል እስከሚጨርስ ከሳምንት ድረስ መለፈለፋቸውን አይተውም የመስቀሉ ስም ካልተነሳ እምነቱ ደግሞ ያለ በደመራው በተደመረበት አካባቢ እምነቱ ስላለ እሱን ሁሉ እያዩ ስለሚለፈልፉ በጣም አሁን ጩኸታቸው በርቷል ማለት ነው። እርግጥ ታላቁ ሊቅ ቅዱስ ያሬድም አንድ የተናገረው ኃይለ ቃል አለ። በመስቀሉ ለክርስቶስ መጻብራን ወታ አስረ ሰይጣን ይላል። ወታ አስረ ሰይጣን፣ በመስቀሉ መድኃኒታችን ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ በሰጠን በመስቀሉ አጋንንት ይታሰራሉ ብሏል። ይሄ ማለት ያው እያሉበትም ሆነ ቢሆን ይለፈልፋሉ ነው። ሲታሰሩ ሰይጣን የዚያን ሰዓት ያስለፈልፋቸዋል፣ ብዙ ነገር ያስብላቸዋል ማለት ነው። እንደው እንዳይፈረድባቸው ለማለት ነው። እንዳንፈርድባቸው የመስቀሉ ስም እየተጠራ ነው አሁን እንደዚህ የሚለፈልፉት እና ሰሞኑን እንዳትፈርዱባቸው ለማለት ነው። ግን መስማቱን ደግሞ እንስማቸው። ያው ግቢ ነው መቸም፣ መስቀል አንድ ሰው ጸበል ሲገባ ሲለፈልፍ ጮኸ ተብሎ ትቶት የሚሄድ ሰው የለም። መስማት ግዴታ ስለሆነ እስኪለቀው ድረስ ያው እርግጥ ያሰረው ሰይጣን የነዚህ እንኳን የማይለቀው ሰይጣን ነው የያዛቸው፣ የሚለቅ ሰይጣን ስላለ ማለት ነው። ከመታሰሩ የተነሳ መስቀሉ ከሚያቃጥለው ማቃጠል የተነሳ ምን እያለ ነው የሚለፈልፈው? መስቀሉ ቤዛ አይደለም መስቀሉ ድህነት አይደለም እርግጥ ነው ለሱ ድህነት አይደለም ለሱ ቤዛ አይደለም ለምን ስለሚያቃጥለው ለምን ስለሚያስለፈልፈው ቤዛ ነው ማለት ለሱ ድህነት ነው ማለት አይቻልም። ግን እንደነ ቅዱስ ጳውሎስ እንደ ጌታችን እንደ ኢየሱስ ክርስቶስ እንዳስተላልፈው እንደነገረው ቅዱስ ጳውሎስ እንዳስተማረው ከጌታው ተቀብሎ መስቀል ለማድነት ነው ለኛ ድነት ነው አንደኛ ቆርንቶስ ምዕራፍ 1 ቁጥር 18 ላይ ስመነገረ መስቀሉ ሰበዱኡቱ በሃበ ጉላ ወባሃብ የነሰ ለድህና የለ እግዚአብሔር እጡ ነው ያለ አይደል? ለኛ ለምንድንበት የእግዚአብሔር መስቀሉ ኃይላችን ነው ጽናችን ነው። ለምን ድንበት ነው ያለው ለነዚያኞቹሳ፣ ለነሱ ግን ነገሩ በቃ ጩኸት ብቻ ነው። ስንፍና ነው ጩኸት ነው አይደል? የሚያስለፈልፋቸው እኮ አሁን የስንፍና ስለያዛቸው ስለሚያቃጥላቸው ነው። ለኛ ግን ድህነታችን ነው ብሏል፣ ቤዛችን ነው ብሎ ስለተናገረ ለኛ አሁንም ድህነታችን ነው። ሌላውም ቅዱስ ጳውሎስ እንደውም በሰፊው ስለመስቀሉ ገልጦታል። በሰፊው ነው እንዶው ማንሱ ኤፌሶን 2 ምዕራፍ ሁለት ቁጥር 16 ላይ በመስቀሉ ወለጽል ቀተሎ ይላል። በመስቀሉ ጽል የተባለ ዲያብሎስ ነው። ዲያብሎስን ገደለ ይላል ማለት አጠፋው ማለት ነው። ስለሚጠፋ እኮ ነው፣ በመስቀሉ ስለሚጠፋ ነው። አሁን እንዲህ የሚያስለፈልፋቸው ወደው እንዳይመስላችሁ። መስቀሉ ለሰይጣን ጥላቱ ነው፣ ለሰይጣን ጥላቱ ነው። እንደገና ደግሞ በቆላሲስ ምዕራፍ 2 ቁጥር 14 ላይ ዋእተቶ ማእከልነ ወቀነ በመስቀሉ። ሰይጣንም ከመካከላችን አራቀው። በማን በመስቀሉ። በመስቀሉ ጠርቆ ሲይዘው እዚያን ሰዓት ለፈለፈ፣ ጮኸ፣ ተቃጠለ ይላል። ይሄ ነው አሁን ሰሞኑ እያቃጠላቸው ያለው። ለዚህ ነው የሚያስጮሃቸው። በመስቀሉ ተወጥረው ስለያቱ መስቀሉ ስሙ ሲጠራባቸው ነው። እና በጣም ብዙ ነው የተገለጠው ስለ መስቀሉ፣ እንጂ ሰዎቹ እንደሚሉት አይደለም ለማለት ነው። እንደሚሉት አይደለም ደግሞ ከዚያው እያያዘና እንደው ማምለካውን መስቀልን ያመልካሉ ሲል አለማሩ፣ የሚመለከውንና የማይመለከውን እንኳን ለይቶ ያላወቀ ለነገሩ፣ ሰይጣን ያሰደረበት ሰው ሁሉ መለየት አይችልም፣ መደናውንም ክፉንም መለየት ስለማይችል ነው፣ አልፈርድበትም። አሁንም ሲናገር ካህናቱ ጳጳሳቱም ብሏል እግዚአብሔር ይፍታ ሲሉ ኃጢያት አይሰረይም፣ በቃል ኃጢያት አይሰረይም ነው ያለው። እንግዲህ እርግጥ እኔ መጽሐፍ ቅዱሳቸው ሌላ ስለሆነ መጽሐፍ ቅዱስን ስለማያምኑበት ሌላ ነው እንደገና ኢየሱስ የሚሉትም ሌላ ኢየሱስ ስለሆነ የድንግል ማርያም ልጅ ስላልሆነ። እንጂ ስለዚህ መድኃኒታችን ኢየሱስ ክርስቶስ በሰፊው ተናግሯል። አይደል ማቴዎስ 16 ምዕራፍ 19 ላይ ቅዱስ ጴጥሮስ ምንድነው ያለው? አሰርከ በምድር ይኩን እሱረ በሰማያት ወዘፈታይከ በምድር ይኩን ፍቱሐ በሰማያት። በሰማይ በምድር የፈታው በሰማይ የተፈታ ነው፣ በምድር ያሰርከው በሰማይ የተፈታ ነው ያለው አይደል? ይሄ እኮ በቃሉ ነው። ይሄን ትእዛዝ የሚያስተላልፈው በቃሉ ነው። እሱ ግን የሚታሰር ሲባል እንደገመድ መስሎት ይሆናል። ለነገሩ ይተገባዋል፣ አይገባውም ስለዚህን ቃል መድኃኒታችን ኢየሱስ ክርስቶስ ለጴጥሮስ ሲነግረው በቃል የሚሰራ ስራ ነው። የማናየው ኃጢአት እኛ ኃጢአት ስምሰራ ያንን ኃጢአት እግዚአብሔር የሚያስተሰርየው በማለ ያጥሩ በካህኑ ላይ። ይህም እንደውም ይሄን ብቻ አልበቃውም። እንደው ሰውዬ አሁን የማይገባውም እንጂ ሸር እንድታደርጉለት። በነገራችን ላይ ግን ማርቆስ ምዕራፍ 1 ቁጥር 44 ላይ ክርስቶስ ደዌ የያዘውን ሰውዬ ከለምጹ ካዳ ነው በኋላ የስጋውን ደዌ ማለት ነው። ታዲያ ነው በኋላ ለነፍሱ ደውዬ ግን ማን ነው እንትበል፣ ያለው ካህኑን ነው። ሑር አስተርኢ ርእሰከ ለካህን ወአብእ መባአከ በእንተ ዘነጻይከ፣ ሄድና ራስህን ለካህኑ አስመርምራ፣ ከዚያ በኋላ መባህን ታስገባለህ። በእንተ ዘነጻይከ ከኃጢአት ምን ስለሆንክ፣ ንጹህ ስለሆንክ ያለው ንጹህ ስለሆንክ፣ መባህን ታስገባለህ። ቅድሚያ ግን ራስህን ለማን አስመርምር? ለካህኑ አስመርምር። ካህኑ ስታስመረምረው እግዚአብሔር ይፍታ ይላል። በዚያን ጊዜ ኃጢአት ይሰራል። ከዚያ በኋላ መዳን ታስገባለ ብሎ መዳን ያለ መራሱ ነው። ይሄን ቃል ያስተማር እንዴት አድርጎ መድገር ይቻላል ለሰዎቹ? ግን እንደ በጣም ሰይጣን የማያስደርገው የለም። ብቻ የሚናገሩትን ያውቁትም፣ እርግጥ ምንም ማድረግ አይቻልም። ለማንኛውም ግን አሁንም እንዲለፈልፉ የመስቀሉን ስም ሲጠሩ እስከ ጭራሹ ያቃጥላቸው፣ በእውነት እንዲያቃጥላቸው ሸራ አድርጉላቸው። የመስቀሉን ስም ሲሰሙ ሲሰሙ የመስቀሉን ስም ሲጠራ ምን ጊዜ መለፈለፋቸውን መጮሃቸውን ስለማይተዉ ሸራ አድርጉላቸው፣ ይድረሳቸው ይጩ